ሮበርት ኪዮሳኪ የሚባለው ሰውዬ ነው። ይሄ ሰው አብዛኛው ሰው እንደሚያውቀው ሪች ዳድ ፑር ዳድ የሚለውን መጽሐፍ በመጻፍ የታወቀ ነው። ይሄ ሰው ምን አለ፣ የግል ቢዝነስ መስራት አለብኝ ብሎ ያምን ነበርእና ይሄንን ብሎ በሚያምንበት ሰዓት ላይ ዚሮክስ በሚባል ካምፓኒ ውስጥ ተቀጥሮ ነበር የሚሰራው። ከዛ ጓደኛው መጣና ከሱ በፊት ቢዝነስ ጀምሮ የነበረ ጓደኛው መጥቶ ምን ይለዋል፣ እኔ እንደዚህ ቢዝነስ ጀምሬ ከስር ያለውና አንተም ይሄንን ቢዝነስ ጀምረክ ከስረክ እንደምትመለስ እርግጠኛ ነኝ እና ትመለሳለህ አለው። ይሄን በሚልበት ሰዓት ላይ ወደ ሰላሳ ሺህ ዶላር የሚገመት ቦነስን ጨምሮ ክፍያ ለሮበርት ኪዮሳኪ ዚሮክስ ከሚባል ካምፓኒ ተከፍሎት ነበር። ሮበርት ኪዮሳኪ ዞር ብሎ ሰውየውን አየና አለ፣ አዎ ልክ ይሄን ስራ እንደጀመርኩኝ ልወርቅ እችላለሁ አለ። ይህን ስራ እንደጀመርኩ ልወርቅ እችላለሁ። ሮበርት ኪዮሳኪ ይሄን ነገር ለመውጣት ባሰበበት ሰዓት ጓደኛው መጥቶ እኔም ጀምሬው እንደዚህ ወድቅ ያለው አንተም ደግሞ ወደዚህ ድርጅት ዜሮ ውሰድ የሚባለው ድጋሚ መጥተህ ማመልከት አይቀርም ወርቀ ስለምትመለስ ይሏል። ሮበርት ኪዮሳኪ ዞር ብሎ ሰውዬው ና ሆና ልወርቅ እችላለሁ አለ። ግን እርግጠኛ ነኝ ልመለስ። አይ ማይት ፌል ግን አይ ውል ኔቨር ካም ባክ። የፈለግኩትን ያልበወርቅ የራሴ ቢዝነስ ኖሮኝ እየተንከባለልኩ ኖራለሁ እንጂ አንተ ወዳልኩህ ተመልሼ አልመጣም ኢምፕሎይ ተቀጣሪ ሆኜ ጊዜን ከዚህ በኋላ አልፈጅም ብሎ ከዛ ወጣ። ከዛ እንደጀመረው ብዙ ውጣ ወረድ ነበረው። አሁን እንደምናየው ሲሊኮን ቫሊ ላይ የራሱ ትልቅ ድርሻ አለው። ሲሊኮን ቫሊ ውስጥ የሴሚኮንዳክተር ማምረቻዎች አሉ። ቺፖች ለኤሌክትሮኒክ ዲቫይሶች፣ ለስልክ፣ ለኮምፒውተር እና ለተለያዩ ዲቫይሶች የሚያስፈልገውን ሴሚኮንዳክተር የሚያመርት የራሱ ሼር አለው እና ትልቅ ባለሀብት ነው። ከረንትሊ ስኬት አድርጎ ይህ ሰውዬ በጭንቅላቱ አምኖ የነበረው ቢዝነስማን እሆናለሁ በቃ መቶ ፐርሰንት ምድር ላይ አዎ፣ ሰው ሲያየኝ ቅጥረኛ ነው ዛሬ የሚያየኝ ግን ቢዝነስማን እሆናለሁ ብሎ አምኖ ነበር። ከዛ ላመኖ ነገር ላይ ደግሞ ግዴታ ደግሞ ኔጌቲቭ ኮመንቶች ነበሩ። ጓደኛው እሱን ጠልቶት ምናምን ላይሆን ይችላል፣ ግን እንደሚወርቅ እንደሚመለስ ነገሩ ሮበርት ኪዮሳኪ በጭንቅላት የነበረው አንድ ፕላን ብቻ ነበር። ልክ መጀመሪያ ላይ መርከቢቷን አቃጠላችሁ ግቡ እንደተባለው የኔ ፕላን ቀጥታ ቢዝነስማን መሆን ብቻ ነው። በወርቅም በከሰርም ባይሳካልኝም ብሎ ስላመነ መጨረሻ ላይ የማይቀረውን ቢዝነስ ማን ሆኖ የሚገርም መጽሐፍም ብዙ ሰዎችን ቢዝነስ ላይ ያላቸውን አመለካከት፣ ቅጥረኝነት ላይ ያላቸውን አመለካከት እንዲያዩ እና እንዲገመግሙ ያደረገ መጽሐፍን ጻፈ። ከዛ በስተመጨረሻው አሁን የምናየውን ዝናና ሀብትን አገኘና ከሁሉም በላይ ደግሞ ዝናና ሀብቱ ሳይሆን የጊዜ ፍሪደም ነጻነት የምንለው ነው። የተለየ አይነት ነጻነቶቹን አግኝቶ የራሱን ራን እያደረገ በራሱ ሰዓት በራሱ ባቀደ ነገር ነገሮችን እያደረገ ለመኖር በቃ ዋናው ምንድነው፣ በጭንቅላቱ እሱ ያመነው ነበር ማተር የሚያደርገው እሱ ያምን የነበረው ድርጅት ባለቤት እንደሆነ ድርጅት ሳይኖረው ድርጅት ባለቤት መሆኑን ያምን ነበረ።